እነዚህ ልጃቸውን በሞት ያጡ ወላጆች በመጨረሻም ከአድካሚ ክርክር በኋላ የ25 ሚሊዮን ዶላር ካሳ ተወስኖላቸዋል። ነገሩ እንደዚህ ነው። በፈረንጆች አቆጣጠር በ21 የዛሬ አራት ዓመት ሴፕቴምበር ላይ በሚከበር የሌበር ዴ ወይም ደግሞ የወዛደሮች ቀን ነው የምንለው በእኛ በኢትዮጵያ ትርጉሙ የዛን ቀን ላይ እነዚህ ወላጆች የስድስት ዓመት ወንጌላዊት ልጃቸውን ይዞ ለመዝናናት ከዴንቨር በተወሰነ ማይል ርቀት ላይ ወደሚገኝ የግለንውድ ካቨርንስ አድቬንቸር ፓርክ ይሄዳሉ። እንግዲህ እንደዚህ አይነት አድቬንቸር ፓርክ ውስጥ የተለያዩ አክቲቪቲዎች አሉ። ይሄ ሮለር ኮስተር ምናምን ታስሮ ወደዛ ወደዚህ መሽቀነጣጠር በጣም ነው የሚያስፈራኝ። አንዴ ሞክሬዋለሁ። ኦልሞስት እንደ ሞት ኮ ያህል ነው የተሰማኝ እውነት ለመናገር እነዚህ ወላጆችም እንግዲህ እዛ ውስጥ ከሚካሉት የተለያዩ አክቲቪቲዎች ውስጥ የመረጡት በጣም የሚያስፈራውን ሀንትድ ድሮፕ ማይል የተባለውን እሱን አክቲቪቲ ነበር የመረጡት። እንግዲህ የአክቲቪቲ ምንድን ነው ያው እዚህ ላይ እንደምትመለከቱት ሰዎች በቀበቶ የታሰሩና ወደ 34 ሜትር ጥልቀት ወዳለው ጉድጓድ ውስጥ ነው የሚለቀቁት ወደታች። እኔ እንዴት እንደሚያስደስት አላውቅም። እንግዲህ አስፈሪ የሆነውን ነገር ለማድረግ በፊት የነበሩ ግሩፖች ከወጡ በኋላ እነዚህ ወላጆች በቀጣይ ይሄዳሉ። በቀጣይስ በሚሄዱበት ጊዜ ያው የሚያዘጋጃቸው ሰዎች አሉ እዛ ጋር። በሚያዘጋጃቸው ጊዜ ያው በጣም ጥብቅ የሆነ ቀበቶ ነው የሚታሰርላቸው። በሚታሰርበት ጊዜ ማሽኑ ቀይ ያበራ ነበረ። ቀይ የሚያበራው ነገር ኢግኖር አድርገው ቀበቶን ቼክ ሲያደርጉ የዚች ህፃን ልጅ የወንጌላዊት ቀበቶ እየታሰረ መስሏቸው ነበር። ማሽኑ ቀይ እያበራ ነው። ነገር ግን እነሱ ቼክ አድርገው ያሰሩ ስለመሰላቸው በእዚህ ጋር በተፈጠረ ስተት ምክንያት ወደ ታች ወደ 34 ሜትር ጥልቀት በሚወረወሩበት ጊዜ እሷ ከወንበሯ ላይ ተስፈንጥራ እዛ ጉድጓድ ውስጥ ወድቃ ወዲያው ሞታለች። ህይወቱ አልፏል። ስለዚህ ያው ሎየር ይዘው ጠበቃ ይዘው መከራከር ይጀምራሉ። በሚከራከሩበት ጊዜ እንግዲህ የዚህ የአድቨንቸር ፓርክ ባለቤቶች በጎንም ዲል ለማድረግ እየሞከሩ ነበር። ነገር ግን እነሱ እምቢ በማለታቸው እስካሁን ድረስ ክርክሩ ተደርጎ ማሽኑን ያመረተውም ፋብሪካው ወይም ደግሞ ካምፓኒው ማሽኑ ላይ ግልጽ የሆነ ኢንስትራክሽን እጥረት በመኖሩ እንዲሁም ደግሞ የፓርኩ ባለቤቶች ደግሞ ቀይ እያበራ በትክክል ያን ነገር ፊክስ ሳያደርጉ ቀበቶ ታስሯል ብለው ወደ ታች ለቃዋት እቺ ልጅ ተፈጥፍጣ እንድትሞት ምክንያት ስለሆኑ በዚህ በዚህ ምክንያት የ25 ሚሊዮን ዶላር ካሳ ተወስኖላቸዋል ይሄ ገንዘብ የልጃቸውን ህይወት አይመልስላቸውም በእርግጥ ነገር ግን ፍትህ ስታገኙ ውስጣችሁ ደስ ይለዋል ፍትህ አግኝተዋል እቺ ልጅ ታናሽ ልጅ አላት ምናልባት በዚህ ገንዘብ ለእሷም የሆነ ነገር ሊደረግ ይችላል ብቻ ዋሬ ጋር ወላጅ እንደመረጠው ግን ፍትህ እንደዚህ በትዕግስት ትመጣለች። እኔ እነዚህን ስሰማ ትላንትና በጣም በጣም ነው ደስ ያለኝ፣ በጣም እና እባካችሁ ወላጆች ልጆቻችሁን ይዛችሁ በምትሄዱበት ጊዜ ልጆች ብዙ ነገር ሊያምራቸው ይችላል። ያለውን አክቲቪቲ በሙሉ ማድረግ አለባቸው ማለት አይደለም። የሆነ ልባችሁ ቅር የሚለው ደግሞ ወይኔ ብላችሁ የምትፈሩት ነገር ላይ ልጆቻችሁን ይዛችሁ አትወጡ፣ እራሳችሁም አትወጡ። እናንተም አንድ ነገር ብትሆኑ ልጆቻችሁን እናንተን ያጣሉ ማለት ነው። እኔ ሮለር ኮስተር ምናምን እዚህ እራሱ አለ። እኔ እንዴት እራሱ እዛ ላይ እንደሚወጡ እግዚአብሔር ነው የሚያውቀው። በጣም እኮ ነው የሚያስፈራው። በግድ ልሙት እያሉ ሞትን መለማመጥ ምንድን ነው? ውሰደኝ እያሉ ኤኒዌይስ፣ እንግዲህ ተጠንቀቁ ለማለት ነው። አመሰግናለሁ።